አንድ ደቂቃ ለሰማዕቷ ቅድስት አርሴማ። ከንጉሥ ድርጣድስ የተደላደለ የፍቅር ህይወት ይልቅ ለክርስቶስ ፍቅርን መራራ የሞት ጽዋን የተቀበለችው የቅድስት አርሴማ ዓመታዊ ክብረ በዓል ነው። ንጉሥ ድርጣድስ በቅድስት አርሴማ ውበት ተማርኮ ሚስቱ ሊያረጋ ተወሰነ። ቅድስት አርሴማ ግን በድንግልናዋ አጽንታ የክርስቶስ ሙሽራ የሆነች እጅግ ድንቅ ሴት ነበረች። ንጉሥም ቢጠይቃት አሻፈረኝ ብላ መለሰች። ንጉሱም በዚህ ተቆጥቶ በጉልበት ሊያስገድዳት ሞከረ። እሷ ግን የእግዚአብሔር ኃይል ከእርሷ ጋር ነበረች እና በብዙ ሰዎች ፊት ገፍትራት አለችው። ንጉሱም በዚህ እጅግ አፈረ። እኔን የሚያህል ጦረኛ ስንቱን ድል የነሳው እንዴት አንዲት ሴት ከመሬት ልትጥል ይቻለች ብሎ በጣም ተገረመ። በመጨረሻም ንጉሱ ፈርታ እሺ ካለች ብሎ ከቅድስት አርሴማ ጋር የነበሩት የመንፈስ ወንድሞቿና እህቶቿን አይኗ እያየ በሰይፍ አንገታቸውን አስቆረጣቸው። አርሴማ ግን የእሷ ተራ ደርሶ ሰማዕትነትን እስክትቀበል ድረስ በናፍቆ ትጠብቅ ነበር። ድርጣድስም ባየጊዜ ባየ ጊዜ እጅግ እያዘነ በሰይፍ አንገቷ ተቆርጦ እንድትሞት ፈረደባት። ቅድስት አርሴማ ግን በፍርዱ እጅግ ተደሰተች። ለሚሰይፏትም ወታደሮች እንዲመቻቸው አንገቷን ብቅ ብቅ አደረገችላቸው። በመስከረም 29 ከቀኑ በ9 ሰዓት ቅድስት አርሴማ ሰማዕትነትንም ተቀበለች። ጌታችን ኢየሱስ ክርስቶስም ብዙ ብዙ ቃል ኪዳንን ገብቶላት ነፍሷን በአጸደ ገነት አሳርፋት። በዘ ኦርቶዶክሳውያን ዩቲዩብ ቻናላችን የወርሃ መስከረምን ገድለ አርሴማን ሰፋ ያለ እጅግ ድንቅ ታሪክን አዘጋጅተናልና ይከታተሉም። ከቅድስት አርሴማ አምላካችን እግዚአብሔር በረከት፣ ረድኤት ያሳትፈን፣ አሜን።